ሩሲያ በዲፕሎማሲያዊ ድል ላይ ወታደራዊ ድል ደግማበታለች። ዩክሬንን ስርዓት የሚያስይዘውን የትራምፕ የሰላም ሐሳብ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በይፋ መቀበላቸውን በገለጹበት ቅጽበት ሩሲያ ኩፕያንስክን ተቆጣጥራ አድራለች። ድሉንም በተመለከተ ፑቲን ከወታደራዊ አዛዦቻቸው ሪፖርት ደርሷቸዋል። ፑቲን በወታደራዊ ዩኒፎርማቸው ሆነው የድል ሪፖርቱን በሰሙበት ሰዓትም የተራረፈውን የዩክሬን ጦር ከመደምሰስ ይልቅ እጅ እንዲሰጥ አድርጉ ማለታቸውም ተሰምቷል። ዩክሬን ግን ወታደሮቿ እጅ እንዳይሰጡ በድሮን ልትመታቸው ትችላለች እየተባለ ነው። ይህ እንዳለ ሆኖ ፑቲን የዜሌንስኪን መንግሥት ወርደውበታል። ዩክሬን በወርቃማ መጸዳጃ ላይ በሚቀመጡ የወንጀለኛ ቡድኖች የምትመራ ሀገር ናት ሲሉም ዘርጥጠዋቸዋል። በተመሳሳይ ዜሌንስኪ ትራምፕ ላቀረቡት የሰላም ሐሳብ አክብሮታቸውን ገልጸው በቀጣይ ቀናት ከፕሬዚዳንቱ ጋር እንደሚወያዩ ገልጸዋል። የንግግራቸውም የጽሑፋቸውም ድምፀት የሽንፈት መሆኑን ብዙዎች ታዝበዋል። የትራምፕ የሰላም ሐሳብ ዝርዝር ነጥቦች ደግሞ የበለጠ እየታወቁ መጥተዋል። የትራምፕ ሰነድ የዩክሬን ጦር ምን ያህል ብዛት ሊኖረው እንደሚገባ በዩክሬን የሚገኙ ዘመናዊ የጦር ጀቶች እጣ ፈንታና የከባድ መሳሪያዎች ጉዳይን በግልጽ አስቀምጧል። ሩሲያ በቡድን ሰባት አባል ሀገራት ላይ የምትደመርበት እድል እንዳለም ተሰምቷል። ማዕቀቦቿ ተነስተውላት ወደ ዓለም ኢኮኖሚ ትቀላቀላለች መባሉ ለፑቲን እጥፍ ድርብ ድል ሆኖላቸዋል እየተባለ ይገኛል። አስገራሚውን ዝርዝር ትሰሙታላችሁ ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሩሲያ በዲፕሎማሲያዊ ድል ላይ ወታደራዊ ድል ደርባበታለች። ሞስኮ በይፋ ኩፕያንስክን ሙሉ ለሙሉ መቆጣጠሯን ይፋ አድርጋለች። የሀገሪቱ የጦር አዛዦች ለፑቲን ሪፖርታቸውን አቅርበዋል። የሩሲያ ጦር ኃይሎች አዛዥ የሆኑት ጀኔራል ቫሌሪ ጌራሲሞቭ ከፑቲን ጋር ሆነው ነው ይህንን የኩፕያንስክ ነፃ መውጣት ያወጁት። ለፑቲንም በጆሯቸው ኩፕያንስክን ጦሮ አስለቅቋል ብለዋቸዋል። በሰሜናዊ ምስራቅ ዩክሬን የምትገኘው ኩፕያንስክ እጅግ ወሳኝ የምትባል የዩክሬን ጦር የሎጂስቲክስ ማስተባበሪያ የነበረች ከተማ ነች። የሩሲያ ጦር ይህችን ከተማ ነጻ ለማውጣት ብርቱ ፍልሚያ ሲያደርግ ቆይቷል። አሁን ጌራሲሞቭ ለፑቲን እንዳረጋገጡላቸው ኩፕያንስክ ሙሉ ለሙሉ በሩሲያ ቁጥጥር ስር ትገኛለች። የጦር አዛዡና ፑቲን ኩፕያንስክን ያስለቀቀውን ጦር አድንቀዋል። የኦስኮል ወንዝ የሚገኝባት የሎጂስቲክስ ማስተባበሪያዋ ኩፕያንስክ እጅግ ስትራቴጂክ ጠቀሜታዋ ከፍ ያለ እንደሆነ ሲነገር ተደምጧል። ሩሲያም በቀጣይ ለተጨማሪ ድሎች የምትዘጋጅበት ድል እንደሆነም እየተነገረ ይገኛል። ከወንዙ በስተምዕራብ በኩል የሰፈረውን የዩክሬን ጦር ክፉኛ መምታቷን ያሳወቀችው ሞስኮ አሁንም እዚህም እዚያም የተደበቁትን የዩክሬን ጦር ሰራዊት አባላት የበለጠ ልትደመስስ ትችላለች እየተባለ ይገኛል። ኩፕያንስክ ነጻ ብትወጣም በዙሪያዋ በትንሹ 15 የሚሆኑ የዩክሬን ጦር ሻለቃዎች እንደተከበቡም ታውቋል። ፑቲንም የጦር ሰራዊታቸውን ገድላ ደናንቀዋል። የጦር ኃይሎች አዛዡ ጌራሲሞቭ እንደተናገሩት በተለያዩ አቅጣጫዎች የሩሲያ ጦር የድል ግስጋሴውን አጠናክሮ ቀጥሏል ለአለቃቸው ለቭላዲሚር ፑቲን ሪፖርት የሚያቀርቡት ጌራሲሞቭ እንዲህ አሉ በድኔፕሮፔትሮቭስክ እና በዛፖሪዥ አካባቢ 13 የሚሆኑ አካባቢዎችን አጽድተናል በድምሩ 230 ስኩዌር ኪሎ ሜትር መሬት ነጻ አውጥተናል ከካርኮቭ ደግሞ ቮልቻንስክ የተባለችውን ወሳኝ አካባቢ በቁጥጥራችን ስር አውለናል ከዶኔስክ ደግሞ በኮንስታንቲኖፍካ የሚገኙ አካባቢዎችን ነጻ እያወጣን እንገኛለን አሉ። የሀገሪቱ ጦር ኃይሎች አዛዥ የዩክሬን ጦር መከበቡን የተናገሩት ጌራሲሞቭ ሁሉም ማለት በሚቻል ደረጃ ሕይወታቸው አደጋ ላይ እንደገባ ተናግረዋል። ፑቲን ቀበል ላድርገው እነዚህ የተከበቡ ሰዎች መጀመሪያ እጅ እንዲሰጡ እድል ስጧቸው ሲሉ ተናግረዋል። ጌራሲሞቭም መልሰው እንዲህ አሉ። አብዛኞቹ ከባድ የሆነ ስጋት አለባቸው ምክንያቱም እጅ መስጠት ቢፈልጉም የዩክሬን ጦር ከጀርባ ሊመታቸው ይችላል። ድሮኖችን አስከትላ ዩክሬን የገዛ ሰራዊቷን ልትጨፈጨፍ ስለምትችል ወታደሩ በጭንቀት ላይ ነው አሉ ጌራሲሞቭ። የኩፕያንስክ መያዝን ተከትሎ ከኪየቭ የተሰማ ነገር ባይኖርም ኪየቭ ግን በኩፕያንስክም በፖክሮቭስክም የተገኘ የተለየ ወታደራዊ ድል የለም ስትል የሩሲያን ድል ለማጣጣል አሁንም እየሞከረች ትገኛለች። ይህ እንደተጠበቀ ሆኖ በወታደራዊ ዩኒፎርማቸው ተገኝተው የዩክሬንን ሽንፈት የሰሙት ቭላድሚር ፑቲን ዩክሬን በወንጀለኛ ቡድን የምትመራ ሀገር ናት ብለዋታል። የዩክሬን መሪዎች ለሀገራቸው ጣፋንታ የሚያስቡ አይደሉም ሲሉም ወርፈዋቸዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ብዙዎቹ የወንጀለኛ ቡድን ሰዎች ናቸው። ፖለቲከኞች ናቸው ለማለትም ይከብደኛል። በወርቅ መቀመጫ መጸዳጃ ቤት ውስጥ የሚቀመጡ ሰዎች እንዴት ሀገርን ይመራሉ ሲሉም ተሳልቀውባቸዋል። ቭላዲሚር ፑቲን የወርቅ መቀመጫ ሲሉ የገለጹት ጉዳይ ከሰሞኑ የዜሌንስኪ ቀኝ እጅ እንደነበሩ የሚነገርላቸው ቲሙር ሚንዲች በኪየቭ በሚገኘው አፓርታማቸው መጸዳጃ ቤታቸው ወርቃማ ወይም በወርቅ የተለበጠ ነው ተብሎ በፎቶግራፍ ጭምር የተደገፈ ማስረጃ መውጣቱን ተከትሎ ነው። እነዚህ ሰዎች ናቸው እንግዲህ ሀገር የሚመሩት በማለት ፑቲን የዜሌንስኪን ሰዎች አጣጥለዋል። ለሀገራቸው ሕዝብም ለወታደሮቻቸውም አያስቡም ያሉት የሩሲያው ፕሬዝዳንት የዩክሬን እጣፋንታ በጥቅሉ እንደማያስጨንቃቸው ተናግረዋል። ከሰሞኑ ዩክሬን የገባችበት የሙስና ቅሌት ከዚህም ከዚያም እንድትነቀፍ እያደረጋት ይገኛል። ዜሌንስኪና በዙሪያቸው የሚገኙ ሰዎችም ተጠያቂ የሆኑ ይገኛሉ። ቲሙር ሚንዲች ሀገር ጥለው ከጠፉ በኋላም የዜሌንስኪ የቅርብ ሰው የሆኑት አንድሪ የርማክ እንዲሁ በቁጥጥር ስር እንዲውሉ ወይም ተጠያቂ እንዲሆኑ ካልሆነም እንኳን እንዲባረሩ ዩክሬናውያን እየወተወቱ ይገኛሉ። የራሳቸው የዜሌንስኪ ፓርቲ ሰዎች ይህንን ውትወታ አጠናክረው እንደቀጠሉም ታውቋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭም የዩክሬን አገዛዝ አሁን ከባቡሩ ሐዲድ ስቶ ወደ ውድቀት እየገሰገሰ ይገኛል ከውጭ የሚመጣውንም ገንዘብ እየዘረፈ ነው ብለው መናገራቸውም የሚታወስ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን ጦርነት እንዲቆም ያቀረቡት ምክረ ሀሳብ ዜሌንስኪ እጅ እንደገባ ይፋ ተደርጓል። የዜሌንስኪ ፕሬዚዳንታዊ ጽህፈት ቤትም ይህንን ይፋ አድርጓል። ዜሌንስኪም ከአሜሪካ ጋር በቅንነት እንሰራለን ሲሉ የዩክሬንን ጦርነት ማስቆም እንደሚፈልጉ አረጋግጠዋል። ነገሩ በግልጽነት ከሄደና ተጠያቂነት የሚኖር ከሆነ ዩክሬን ከአሜሪካ ጋር በሰላም ጉዳይ መስራት ትፈልጋለች። የአሜሪካውን ፕሬዚዳንት ዶናልድ ትራምፕንም በዚሁ ጉዳይ ላይ አነጋግራቸዋለሁ ብለዋል። የሰላም ዕቅዱ ጦርነትን ለማስቆም እስከመጣ ድረስ እኛ አብረን እንሰራለን ስትል ኪየቭ አረጋግጣለች። አውሮፓና ዩክሬን ተገለውበታል ተብሎ በአውሮፓ መገናኛ ብዙኃን የተወራው ይህ የትራምፕ የሰላም ሐሳብ ከዋይት ሐውስ ግን ተቃራኒ ምላሽ አስገኝቷል። የዋይት ሐውስ ቃል አቀባይ የሆነችው ካሮሊን ሌቪት ብቅ ብላ ከሁለቱም በኩል ያለምንም ማዳላት እየሰራን ነው፣ የአሜሪካው ፕሬዚዳንት ይህ ጦርነት እንዲቆም ቁርጠኛ ናቸው ስትል መግለጫ ሰጥታበታለች። የአውሮፓ ህብረተሰቦች ግን በዚህ ጉዳይ ላይ ተገለናል ማንም አላናገረንም እያሉ ይገኛሉ። ነገር ግን ሲቢኤስ እንደዘገበው የዩክሬን ሰዎች በጉዳዩ ላይ ጠለቅ ያለ መረጃ አላቸው። እንደውም አንዳንድ ማሻሻያዎችን ጭምር አድርገው በምክረ ሐሳቡ ላይ ግብዓት ሰጥተዋል ነው የተባለው። የዩክሬን ፕሬዝዳንታዊ አስተዳደር ቁልፍ ሰው የሆኑት ሮስተም ኡሜሮቭ በጉዳዩ ላይ እንደመከሩና መጨረሻም ግብዓት አካተውበት ለፕሬዝዳንት ዜሌንስኪ ምክረ ሐሳቡን እንደሰጧቸው እየተነገረ ይገኛል። ሲቢስ ኒውስ እንደዘገበው ዩክሬን ተገላለች ተብሎ የተነገረው ነገርም እስካሁን ውሸት ነበር ማለት ነው፣ እንደ ሲቢኤስ ዘገባ። ይሁንና አውሮፓ ሕብረት በጉዳዩ ላይ የሰማው ወይም ያወቀው ጉዳይ ምንድን ነው የሚለው ነገር እስካሁን ይፋ አልተደረገም። ትራምፕ ለሩሲያ ያደላ ነው የተባለን የሰላም ሐሳብ ያመጡት ከበርካታ ጊዜያት ውጣ ውረድ በኋላ እንደሆነ ታውቋል። የዩክሬን ጦር ግዙፍ መሆኑን አቁሞ ከ600 ሺህ ያላነሰ ጦር እንዲኖረው የትራምፕ ምክረ ሐሳብ ያስቀምጣል ነው የተባለው። የአውሮፓ ተዋጊ ጀቶችም በዩክሬን ሳይሆን በፖላንድ እንዲቀመጡ ትራምፕ በሀሳባቸው ላይ አካተውታል። 28 ከሚባሉት ነጥቦች መካከል ነው የተባለው ደግሞ ሩሲያን ወደ ቡድን ሰባት አባል ሀገርነት መቀላቀል ነው። ቡድን ሰባት ላይ ተጨምራ ቡድኑ ወደ ቡድን ስምንትነት እንደሚቀየርም ይጠበቃል። በሞስኮ ላይ የተጣሉት ፋይናንሳዊ ማዕቀቦች ተነስተው ሞስኮ በዓለም ኢኮኖሚ ዳግም ተገባለች ማለት ነው። ይህ የሚሆን ከሆነ ደግሞ ለፑቲን እጥፍ ድርብ ድል ሆነላቸው ቢባል ማጋነን አይሆንም። ይሁንና አሜሪካም አውሮፓም ለዩክሬን አስተማማኝ የሆነ የደህንነት ዋስትና እንደሚሰጡ ምክረ ሐሳቡ ይገልጻል። ምክረ ሐሳቡ ምን አይነት ዋስትና እንደሚሰጥ ግን በዝርዝር ከማስቀመጥ ተቆጥቧል። ባለፉት ወራት የትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ እና የአሜሪካዊ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዚህ ጉዳይ ላይ ድምፃቸውን አጥፍተው ሲሰሩ እንደነበረም ተሰምቷል። ይህንንም ካሮሊን ሌቪት አረጋግጠዋል። የዋይት ሐውሷ ቃል አቀባይ ለሩሲያም ለዩክሬንም የሚበጅ ጥሩ ዕቅድ አዘጋጅተናል፣ ሁለቱም ወገኖች ምክረ ሐሳቡን ይቀበላሉ ብለን እናምናለን ብለዋል። ይህንንም ለማድረግ አሜሪካ የሚቻላትን ሁሉ ጥረት እንደምታደርግ የዋይት ሐውሷ ቃል አቀባይ በሰጡት መግለጫ አረጋግጠዋል። ዜሌንስኪም ትራምፕን ላለማስቆጣት ለስለስ ብለው ለአውሮፓና ለኪየቭ የደህንነት ዋስትና ለመስጠት የትራምፕ አስተዳደር እየሄደ ያለውን ርቀት እናደንቃለን። ጉዳዩን እንመክርበታለን፣ ከፕሬዚዳንቱም ጋር እናወራበታለን በማለት ስለ ምክረ ሐሳቡ መጥፎ አስተያየት ከመስጠት ተቆጥበዋል። ምንም እንኳን አብዛኛዎቹ ሐሳቦች እርሳቸው የሚቀበሏቸው ናቸው ተብሎ ባይገምትም፣ ምናልባት በጉልበትና በፍርሃት ካልሆነ በስተቀር ዜሌንስኪ ይህንን ምክረ ሐሳብ የመቀበል ወኔ ላይኖራቸው ይችላል ምክንያቱም ዩክሬን የተቆጣጠረችውንም የዶንባስ አካባቢ ሙሉ ለሙሉ ለቃ እንድትወጣ ይህ ስምምነት ያስገድዳታል። በዩክሬን የሩሲያን ቋንቋ ኦፊሴላዊ ቋንቋ እንድታደርግ ትገደዳለች። የምትጠላትን የኦርቶዶክሳዊት ቤተ ክርስቲያን በይፋ ትቀበላለች። ኔቶ የሚባል ነገር ውስጥ ድርሻ አትልም። ግዙፍ የጦር መሳሪያዎች አይኖሯትም። ከ600 ሺህ በላይ ጦር ሰራዊትም አትገነባም። እንዲያ እንዲያ እያለ ዩክሬንን ብዙ ነገሮችን የሚያሳጣውን ይህንን ስምምነት ኪየቭ ትደግፈዋለች ብሎ ማሰብ ከባድ ነው። እዚህ ጋር የሚመጣው ትራምፕ ምን ያህል ይህንን ሐሳብ ለመግፋት ይሄዳሉ የሚለው ጉዳይ ነው። በአሜሪካ የጦር መሳሪያ እርዳታና ድጋፍ እንዲሁም በወታደራዊ መረጃ ላይ ተንጠልጥላ ያለችው ኪየቭ ይህንን ሐሳብ የማትቀበል ከሆነ እጣፋንታዋ ከባድ ሊሆን እንደሚችል መገመት አያዳግትም። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ስምምነቱ የጦርነቱን መሠረታዊ ጉዳዮች እስከፈታ ድረስ ችግር የለውም ብለዋል። ነገር ግን ዲሚትሪ ፔስኮቭ ይህንን ቢሉም ምክረ ሐሳቡም መሰረታዊ ችግሩን ለመፍታት ያለመ ይመስላል። ምክንያቱም ፑቲን ሲናገሯቸው የነበሩትን ብዙ ነገሮች ምክረ ሐሳቡ አካቷልና። የዩናይትድ ኪንግደሙ ጠቅላይ ሚኒስትር ሰር ኪር ስታርመር ምንም አይነት ሐሳብ ዩክሬንን ማግለል የለበትም፣ እኛም አይናችንን አንነቅልም ብለዋል። የአውሮፓ ሰዎችም ዩክሬንን ያገለለ ለአውሮፓ ጀርባ የሰጠ ነገር ልክ አይደለም እያሉ ይገኛሉ። ይሁንና ዶናልድ ትራምፕን ተጋፍተው ይህንን የሰላም ሀሳብ ላይቀበሉት ይችላሉ የሚለው ጥያቄ ግን እምብዛም የሚያስኬድ አይመስልም። በአላስካ ተገናኝተው ከፑቲን ጋር ካወሩ በኋላ የአሜሪካው ፕሬዝደንት ዶናልድ ትራምፕ ምንም እንኳን በሩሲያ ላይ የተለያዩ ማዕቀቦችን ቢጥሉም ዩክሬን ልታሸንፍ ትችላለች ብለው ቢናገሩም አሁንም ወደ አላስካው መንፈስ ተመልሰው የሩሲያን ሐሳብ መስማት የፈለጉ ይመስላሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ፣ የጥልቅና የፈጣን ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።